ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ይህ ሳምንት የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥ እና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ እቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። አልማ የተመልካቾቻችን ቅድሚያ የምንመለከተው ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ የሰላሳ ስድስተኛ ሳምንት ጨዋታዎች ከትላንት ጀምሮ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በመከናወን ላይ ይገኛሉ። ይህ እንግዲህ የሰላሳ ስድስተኛ ሳምንት መርሃ ግብር የመጨረሻ ሳምንት መርሃ ግብር ነው። ባሳለፍነው ሳምንት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንግዲህ በሰላሳ ስድስተኛ ሳምንት መርሃ ግብር ላይ ማሻሻ ማድረጉ የሚታወስ ነው። የቀጥታ ስርጭትን የመዝጊያ ስነስርዓቱን ደማቅ ለማድረግና የክለቦችን ወቅታዊ ሁኔታ በተለይ የወራጅ ቀጠና የሚፎካከሩ ክለቦችን መሰረት ባደረገ ሁኔታ ማሻሻያ ማድረጉ ይታወሳል። የሰላሳ አምስተኛ ሳምንት መርሃ ግብር ላይም በተመሳሳይ እንደዚሁ ማሻሻያ አድርጎ ነበር። አሁንም የሰላሳ ስድስተኛ ሳምንት መርሃ ግብሮች በማሻሻው መሰረት ከትላንት ጀምሮ በመካሄድ ላይ ይገኛሉ። ትላንት ባደረጉ ጨዋታዎች ውጤቶችን ስንመለከት ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ ሁለታቻ በሆነ ውጤት ተጠናቋል። ኪቲካ ጅማ በሁለተኛው ደቂቃ ያስቆጠራት ግብ ኢትዮጵያ ንግድ ባንክን መሪ አድርጎ ነበረ። ይሁንና ወልዳ ማንኤል ጌቱ በሰላሳ አንደኛው ደቂቃ ያስቆጠራት ግብ ኢትዮጵያ ቡናን አቻ አድርጓል። እስራኤል ሸጎሌ በ ሰላሳ ሰባተኛው ደቂቃ ኢትዮጵያ ቡናን መሪ አድርጎ ነበረ። ይሁንና ከእረፍት መልስ ዮሐንስ ኪዳኒ በሰባ ስድስተኛው ደቂቃ ያስቆጠራት ግብ ኢትዮጵያ ንግድ ባንክን አንድ ነጥብ ይዞ እንዲወጣ አድርጎታል ማለት ነው። ውጤቱን ተከትሎ እንግዲህ ኢትዮጵያ ንግድ ባንክ ያምነው የሊጎ አሸናፊ ማለ ስምንተኛ ደረጃን ይዞ አጠናቋል ማለት ነው። ኢትዮጵያ ቡና ሁለተኛ ደረጃን ይዞ አጠናቋል። ቅዱስ ጊዮርጊስና መቻል ባደረጉት ጨዋታ አንድ አቻ በሆነ ውጤት ተለይተዋል። አስቻለው ታመነ በ3 አራተኛው ደቂቃ በፍጹም ቅጣት የምትያስቆጠረው ግብ መቻለ መሪ አድጎ ነበረ። እንግዲህ አስቻለው ታመነ በቀድሞ ክለቡ ላይ ግብ አስቆጥሯል። ቅዱስ ጎርጊስ ማሊያ ረጅም ጊዜ ተጫወቷል ማለት ነው። ቅዱስ ጎርጊስ ተሸነፈ ሲባል እንግዲህ በመቶኛ ዴቃ በጭማሪ ሰዓት ረጅም የጭማሪ ሰዓት ነው የነበረው። በመቶኛው ዴቃ ፍጹም ጥላውን ያስቆጠረ ቅዱስ ጊዮርጊስ በባከኑ ዴቃዎች ላይ አንድ ነጥብ ይዞ እንዲወጣ አድርጎታል። የኢትዮጵያ ፕሪሚየር ሊግ የ36ተኛ ሳምንት መርሃ ግብር ዛሬም ይቀጥላል። ወላይታ ዲቻ ከድሬዳዋ ከተማ ከቀኑ 9 ሰዓት፣ አድያው ሳና ከአርባምንጭ ከተማ ከምሽቱ 12 ሰዓት ላይ ጨዋታቸውን ያደርጋሉ። እንግዲህ እነዚህ የዛሬ ጨዋታዎች እነዚህ ክለቦች ምንም የወራጅ ቀጠና ስጋት የለባቸው ድሬዳዋ ከተማ በ35ኛ ሳምንት ሱልሽርን አራት ለሁለት ማሸነፉን ተከትሎ በፕሪሚየር ሊጉ መቆየቱን አረጋግጧል። ሌሎቹ ክለቦች ከደረጃ ወገብ በላይ የሚገኙ ክለቦች ናቸው ማለት ነው። የመርሃ ግብር ነገ ሲቀጥል ሃዋሳ ከተማ ከአዳማ ከተማ፣ ፋሲል ከነማ ከሲዳማ ቡና የሚያደርጉት ጨዋታ ይጠበቃል። አዳማ ከተማ በ39 ነጥብ 16ኛ ደረጃን ይዞ ወራጅ ቀጠና ውስጥ ይገኛል ማለት ነው። እንግዲህ በፕሪሚየር ሊጉ ለመቆየት አዳማ ከተማ አሸንፎ የሌሎቹንም ወራጅ ቀጠና ያሉ ቡድኖችን ውጤት ይጠብቃል ማለት ነው። በዚህ ሁለት ፋሲል ከነማ ከሲዳማ ቡና ከምሽቱ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ፋሲል ከነማ በአርባ ሁለት ነጥብ አስራ ሶስተኛ ደረጃን ይዟል። አቻም ወጣትም ሊያቆየው ይችላል እርግጠኛ ያለውን ውጤት ነው። ካሸነፈ ግን የማንንም ውጤት ሳይጠበቅ በፕሪሚየር ሊጉ መቆየቱን ያረጋግጣል። በወራጅ ቀጠና ካሉ የመውረድ ስጋት ካለባቸው ቡኖች መካከል የተሻለ የመትረፍ እድላለው በሂሳባዊ ስሌት ፋሲል ከነማ ነው ማለት ነው። የመርሃ ግብሩ ረቡዕ ዕለት ሲቀጥል ባህር ዳር ከተማ አስቀድሞ ከሊጉ ከወረደው ወልዋሎ አዲግራት ዩኒቨርስቲ ጋር ከቀኑ 9 ሰዓት ላይ ጨዋታቸውን ያደርጋሉ። መቀሌ 70 እንደርታና ኢትዮ ኤሌክትሪክ ረቡዕ የሚያደርጉ ጨዋታ በጣም ተጠባቂ ነው። እነዚህ ቡኖች ወራጅ ስጋት ያለባቸው ቡድኖች ናቸው። መቀሌ ሰባ እንደርታ በአርባ ነጥብና በስምንት የግብ ዕዳ እንግዲህ አስራ አምስተኛ ደረጃ ላይ ይገኛል ማለት ነው። ኢትዮ ኤሌክትሪክም በተመሳሳይ አርባ ነጥብ ይዞ የግብ ዕዳ አነስተኛ በመሆኑ አስራ አራተኛ ደረጃ ላይ ይገኛል ማለት ነው። ሁለቱም ተመሳሳይ ነጥብ ነው ያላቸው። አቻ ላይ ጠቅማቸው ይችላል። ሁለቱን ቡድኖች ማሸነፍ በአንጻሩ በሊጉ እንዲቆዩ ያስችላቸዋል ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሰኔ 19 ሐሙስ ማለት ነው ይጠናቀቃል። በዚሁ ዕለትም አስቀድሞ ከሊጉ ወረዶ ሱልሽሬና ሻምፒዮኑ የኢትዮጵያ መድን ከቀኑ አስር ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ከዚህ ጨዋታ በኋላ የኮከብ ተጫዋቾች ሽልማት ይከናወናል ማለት ነው። እንግዲህ የህዝብ ድምጽ ተሰጥቷል። በባለፈው ሳምንት ይፋ ሆኗል። በኮከብ ተጫዋች፣ በኮከብ ተስፈኛ ተጫዋችና በኮከብ ግብ ጠባቂ እንግዲህ ድምፅ ተሰጥቶ ይፋ ሆኗል ማለት ነው። እንግዲህ በቀጣይ ደግሞ አሰልጣኞች እና የሱፐር ስፖርት ራሱ ቀጥታ ስርጭት የሚያስተላልፈው አካልና ሌሎችም እንደዚህ ድርሻ ያላቸው ድምጽ የመስጠት ድርሻ ያላቸው የእነሱ ውጤት ተደምሮ እንግዲህ ረውለት ማን ኮከብ ተጫዋች እንደሚሆን፣ ማን ኮከብ አሰልጣኝ እንደሚሆን ይፋ ይደረጋል ማለት ነው። ሌላ ከሀገር ውስጥ የምንመለከተው መረጃ ስድስተኛው የመላው ኢትዮጵያ ስፖርት ውድድር ጨዋታዎች ይሆናል። ወንደ ኦል ኢትዮጵያን ስፖርት ጌምስ ነው። የኦሎምፒክ ፍልስፍናን ይዞ የሚካሄደው ውድድር እንግዲህ ከሰኔ አስር ጀምሮ በኦሮሚያ ክልል ጅማ ከተማ አስተናጋጅነት በመካሄድ ላይ ይገኛል። በመክፈቻ ሁለትም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የባህልና ስፖርት ሚኒስትር ሸዊት ሻንካ፣ የኦሮሚያ ክልል ምክትል ፕሬዚዳንት አወሉ አብዲና ሌሎች ከፍተኛ አመራሮችና የብሔራዊ ስፖርት ፌዴሬሽኖችና ማህበራት ኃላፊዎች ተገኝተው ነው። ል በደማቅ ስነስርዓት እየተከናወነ ይገኛል ማለት ነው። ሰባተኛ ቀኑን አስቆጥሯል። ይህ ውድድር የፊታችን ሐሙስ ሰኔ 19 ቀን 2017 ዓ ም የሚጠናቀቅ ይሆናል። ይህ ውድድር ከስፖርት ባለፈ በቡድኖች መካከል የእርስ በርስ ግንኙነትን በማጠናከር ስፖርት ስቴትን ከማጎልበትን የወል ትርክትን ከመገንባት አኳይ የራሱ ፋይዳ ያለው ውድድር ነው። አድማጭ ተመልካቾቻችን የውድድር ለዘጠኝ ዓመታት በተለያዩ ምክንያቶች ተቋርጦ ነበር። እንግዲህ ይሁንና አሁን የባህልና ስፖርት ሚኒስቴር እንደ አጠቃላይ መንግስት የተቋረጡ የስፖርት ውድድሮችን ለማስጀመር እያሳየው ባለው እንቅስቃሴ እያደረገ ባለው እንቅስቃሴና እየወሰዳቸው ባሉ እርምጃዎች እንግዲህ የስፖርት ውድድሮች ድጋሚ በመጀመር ላይ ይገኛሉ። የዚህ አካል የሆነው የኢትዮጵያ መላ ስፖርት ጨዋታዎች እንግዲህ ውድድሩ እየተካወናወነ ይገኛል። በደማቅ ድምቀት የኢንተርናሽናል ወርልድ ቴኳንዶ ውድድር እንግዲህ ተጠናቋ ትላንትና ማለት ነው። ሌሎችም በዋና በተለያዩ ስፖርቶች በአትሌቲክስ በቮሊቦል፣ በተለያዩ ውድድሮች እንግዲህ በጣም ጠንካራ ፉክክር እየ እየተደረገ ይገኛል ማለት ነው። እንግዲህ እነዚህን የተመለከቱ መረጃዎችን እንግዲህ በቀጣይ ፕሮግራሞቻችን ላይ ዘምን ቀርብ ይሆናል። አድማ ተመልካቾቻችን ከሀገር ውስጥ ያዝናቸው ናቸው ስፖርታዊ መረጃዎች ይህን ይመስላሉ። ከፍታ ቆ የተባለው ወደ ውጭ ስፖርታዊ መረጃዎችን አልፋለን። አሁንም ከዛ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል አድማኝ ተመልካቾቻችን ከውጭ የምንመለከተው በቅድሚያ የፊፋ የክለቦች ዓለም ዋንጫ ውድድር ይሆናል። ይህ ውድድር በአሜሪካ አስተናጋጅነት እየተከናወነ ይገኛል። ዛሬ አስረኛ ቀኑን አስቆጥሯል። ባለፉት ዘጠኝ ቀናት እንግዲህ በየምድቡ ሁለት ሁለት ጨዋታዎች ተደርጓል። የምድብ ሶስት የአጠቃላይ ምድብ ጨዋታዎች እንግዲህ የመጨረሻ ጨዋታዎች ከዛሬ ጀምሮ እስከ ሐሙስ የሚከናወኑ ይሆናል ማለት ነው። በጣም ቀዝቀዝ ባለ ሁኔታ የተጀመረው የፊፋ ክለቦች ዓለም ዋንጫ ውድድር በጣም ትችት ሲያስተናግድ ነበረ። በተለይም የስፔን እግር ኳስ ፌዴሬሽን ፕሬዚዳንት ሃቪየር ቴባስ የሰጡት አስተያየት በጣም መነጋገሪያ ሆኖ ነበር። ውድድሩ የፉክክር ጨዋታ ሳይሆን የወዳጅነት ጨዋታ የሚመስል ነው። ጥቂት ሀብታም ክለቦችን የሚጠቅም ውድድር፣ ጥቂት ቡድኖችን የሚጠቅም ውድድር መኖር የለበትም። ይህን ውድድር ለማስቀረት እታገላለሁ ሲሉ አስተያየታቸውንም ሰጥተው ነበረ። ገቢውም ወደ ተወሰኑ ሀብታም ክለቦች የሚሄድ በመሆኑ ሌሎችን ክለቦች ተጠቃሚ ያደርግም፣ ትልቅ ክለቦችን ኪስ የሚያደልብ ነው ሲሉ አስተያየታቸውን ሰጥተው ነበረ። ለአስተያየታቸውንም የሚደግፍ አይነት ጅማሩ ነበር፣ የፊፋ ክለቦች ዓለም ዋንጫ ውድድር ማለት ነው። በመጀመሪያዎቹ ጨዋታዎች በዜሮ ለዜሮ የሚጠናቀቁ ጨዋታዎች ነበረ። በተለይም በመክፈቻ ሁለት ኢንተር ሚያሚና አላል ያደረጉት ጨዋታ ዜሮ ለዜሮ ና በዚሁ ምድብ በተመሳሳይ ቀን በተደረገው ጨዋታ ፓልሜራስ ና ፖርቶም ያለምንም ግብ ነበረ። የተለያዩ የጎል ድርቅ ተመቶ ነበረ። ይሄ ውድድር በመጀመሪያዎቹ ሁለት ሶስት ቀን ጨዋታዎች እንዲሁም በአንድ የቴሌቪዥን ቻናል ላይ እንግዲህ አንዱ የኮሜንታተር እንግዲህ እኔ ነኝ ወይ የዚህ የውድድሩ ከርሴ ሆንኩት ወይም ደግሞ እርግማኔ ሆንኩት እኔ በማስተላለፋቸው ጨዋታዎች ግቦች እየተቆጠሩ አይደለም የሚል አነጋጋሪ አስተያየትም ሰጥቶ ነበር። ከሶስት ከአራት ቀናት በኋላ እንግዲህ ውድድሩ ነፍስ እየዘራ መጥቶ እየጋለ ድምቀቱ እየጋለ ቀስ በቀስ ደማቅ ፉክክር እየተደረገበት ይገኛል ማለት ነው። እንግዲህ በጣም ያልተጠበቁ ውጤቶችም በጣም እየተመዘገቡ ይገኛሉ ማለት ነው። እስካሁን እንግዲህ በእነዚህ አስር ቀናት ውስጥ በተደረጉ ጨዋታዎች እንግዲህ ወደ ጥሎ ማለፉ የገቡ ቡድኖች እስካሁን አራት ናቸው። ባየር ሙኒክ፣ የብራዚሉ ፍላሚንጎ፣ ጁቬንቱስ እና ማንቸስተር ሲቲ እንግዲህ ወደ ጥሎ ማለፉ ወደ 16 ውስጥ የገቡ ቡድኖች ናቸው። አላይን፣ ኦክላንድ ሲቲ፣ ሎስ አንጀለስ ኤፍሲ፣ ፓቹካ፣ ኡልሳን፣ ኡራዋ ሬድ ዳይመንስ ና ወደ ካዛብላንካ ከምድብ የወደቁ ቡድኖች ናቸው ማለት ነው እንግዲህ ቀጣይ ወደ ጥሎ ማለፉ የሚገቡ አስራ ሁለት ክለቦች በመጨረሻ የምድብ ጨዋታዎች እንግዲህ ማለፋቸው ይረጋገጣል፣ ከዛሬ ጀምሮ ይደረጋሉ። ዛሬ በምድብ አንድና ሁለት ጨዋታዎች የሚደረጉ ይሆናል። እንግዲህ ኢንተር ሚያሚ ና ፓልሜራስ እርስ በርሳቸው የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ነው። ሁለቱም ቡድኖች በግብ ክፍያ ተበላልጦ አራት ነጥብ ይዘው ይገኛሉ። አቻ ከወጡ እነዚህ ሁለቱ ቡድኖች ታይዘው ያልፋሉ። ያሸነፈውም ቡድን ወደ ቀጣዩ ዙር ማለፍ ይችላል ማለት ነው። እንግዲህ በዚህ ምድብ እነዚህ ሁለቱ ቡድኖች ከዚህ ምድብ የተሻለ የማለፍ እድል አላቸው። እንግዲህ በምድብ ሁለት አትሌቲኮ ማሪድ ከቦታ ፎጎ፣ ሲያትል ሳውንደር ከፒኤስጂ ጨዋታቸውን የሚያደርግ ይሆናል። ቦታ ፎጎ ነው እንግዲህ ባልተጠበቀ ሁኔታ ይህን ምድብ እየመራ የሚገኘው የአውሮፓ ሻምፒዮኑን ፒኤስጂን ባሳለፍነው ሳምንት አንድ ለዜሮ ያሸነፈበት ውጤት በጣም ያልተጠበቀ የውድድሩ ውጤት ሆኖ ነበር። የአውሮፓ ክለቦች ያላሸነፉትን ያልደፈሩትን ፒኤስጂን እንግዲህ የደቡብ አሜሪካው ቦታ ፎጎ አንድ ለዜሮ በሆነ ውጤት ማሸነፉ በጣም አስደንጋጭ፣ ያልተጠበቀ ውጤት እየተባለ በተደጋጋሚ ጊዜ ሲገለጽ ነበረ ማለት ነው። ቦታ ፎጎ እንግዲህ ዛሬ አቻ ከወጣ በለቀጤያው ዙሪያ ሽፋል የምድቡን መሪ መሆኑን ያረጋግጣል ማለት ቲኮ ማድሪድ ለማለፍ ከሶስት እና ከዛ በላይ ግብ ቦታ ፎጎ ላይ ማስቆጠር ይኖርበታል። የከባድ የቤት ስራ ነው እንግዲህ ቦታ ፎጎም ካለው ጠንካራ እንቅስቃሴ አንጻር ማለት ነው። ሲያትል ሳውንደርስና ፒኤስጂ የሚያደርጉትም ጨዋታ እንዲሁ የሚጠበቅ ነው ከሌሊቱ አስር ሰዓት ላይ ዛሬ የሚከናወን ጨዋታ ነው ማለት ነው። እንግዲህ ፒኤስጂ ሶስት ነጥብ አለው ሲያትል ሳውንደርስ ደግሞ ሁለት ጨዋታ መሸነፉን ተከትሎ ያለምንም ነጥብ የመጨረሻውን አራተኛ ደረጃ ይዟል። ለሲያትል ሳውንደርስ እንግዲህ ከውድድሩ መሰናበቱን ተከትሎ የጨዋታ የክብርና የመርሃ ግብር ማሙያ ካልሆነ መስተቀር ብዙም የሚጠቅመው ጨዋታ ነው ማለት አይቻለም። ፒኤስጂ ካሸነፈ እንግዲህ የማንም ውጤት ሳይጠብቅ ወደ ቀጣዩ ዙር እያልፋል ማለት ነው። በነዚህ በምድብ አንድና ሁለት እንግዲህ ጨዋታዎች የሚከናወኑ ይሆናል። ነገ በምድብ ሶስትና አራት እያለ እንግዲህ እስከ ሐሙስ ድረስ የምድብ የመጨረሻ ጨዋታዎች የሚከናወኑ ይሆናል ማለት ነው። በዚህ ውድድር ላይ በጣም ለየት ያለው ጉዳይ እንግዲህ የደቡብ አሜሪካ ክለቦች ጠንካራ አቋም ነው። እንግዲህ በየምድቡ ያለውን ነገር ስንመለከት ምድብ አንድን የብራዚሉ ፓልሜራስ ነው በአራት ነጥብ የሚመራው። ምድብ ሁለትን ደሞ ቦታፎጎ ይመራል በስድስት ነጥብ። ምድብ ሶስትን ባየር ሙኒክ የአውሮፓ ቡድን ባየር ሙኒክ እንግዲህ በስድስት ነጥብ ይመራል። ወደ ቀጣዩ ዙር ማለፉ የሚታወስ ነው። ምድብ አራትን ፍላሚንጎ በስድስት ነጥብ ይመራል። እሱም ወደ ቀጣዩ ዙር ያለፈ ቡድን ነው። ምድብ አምስትን የአርጀንቲና ሪቨር ፕሌት በአራት ነጥብ እየመራ ይገኛል። ምድብ ስድስትንም የብራዚሉ ፍሉሜንሴ እየመራ ይገኛል ማለት ነው። ጁቬንቱስና ማንችስተር ሲ ደግሞ በምድብ ሰባት እንግዲህ ስድስት ነጥብ ይዘው ተመሳሳይ አንደኛና ሁለተኛ ደረጃ ይዘው ወደ ጥለው ማለፉ መግባታቸውን አረጋግጠዋል። ትላንትና በተደረጉ ጨዋታዎች ማለት ነው። ምድብ ስምንት ላይ ሪያል ማድሪድና የኦስትሪያው ሬድቡል ሳልስበርግ በተመሳሳይ አራት ነጥብ በግብ ክፍያ ተበላልጠው አንደኛና ና ሁለተኛ ደረጃን ይዟል። በአብዛኛው ስንመለከት የደቡብ አሜሪካ ቡድኖች ናቸው ምድቦችን እየመሩ የሚገኝ በጣም ጠንካራ እንቅስቃሴ በማድረግ ላይ ይገኛሉ። ቅድም እንዳነሳሁት ፒኤስጂ ባልተጠበቀው ሁኔታ በቦታ ፎጎ የተሸነፈበት ቦታ ፎጎ ድንቅ ብቃቱን ያሳየበት ጨዋታ ነበረ ማለት እንችላለን። እንግዲህ ፍሉሜንሴ ምድብ ስድስትን እየመራ ይገኛል። ኡልሳንም ባሳለፍ ነው ሳምንት አራት ለሁለት ማሸነፉ ተከትሎ ነው እንግዲህ ምድብ ስድስትን እየመራ የሚገኘው። ፍላሚንጎም እንደዚሁ በሳለፍ ነው ሳምንት እንግዲህ ቼልሲን ሶስት ለአንድ በማሸነፍ ወደ ጥሎ ማለፉ መግባቱ የሚታወስ ነው። በጣም የጨዋታ ብልጫ ወስዶ ነበረ ያሸነፈው። ሪቨር ፕሌትን በምድብ አራት ኡራሬድ ዳይመንድስን ሶስት ለአንድ በሆነ ውጤት ያሸነፈበት ውጤትም እንደዚሁ ተጠቃሽ ነው። ማለት እንችላለን በአጠቃላይ የደቡብ አሜሪካ ቡድኖች እንግዲህ በጣም አድናቆት እየተቸራቸው ይገኛል። የባየር ሙኒኩ አሰልጣኝ ቪሰንት ኮምፓኒ የደቡብ አሜሪካ ቡድኖች በጣም ጠንካራ ናቸው የአውሮፓ ክለቦችን የተፈታተኑ ይገኛል ሲል አስተያየቱን ሰጥቷል። በዚህ ምድብ ባየር ሙኒክ ነው እንግዲህ የደቡብ አሜሪካ ክለብ ያሸነፈ ብቻኝ የአውሮፓ ክለብ እንግዲህ ቦካ ጁኒየርስን ሁለት ለአንድ በሆነ ውጤት በማይክል ኦሊሴ ና በሀሪ ኬን ግቦች ማሸነፉ የሚታወስ ነው። እንግዲህ ቪሰንት ኮምፓኒ በጣም አድናቆቱን ገልጿል። ማለት ነው ፔፔ ጋርዲዮላም እንግዲህ የደቡብ አሜሪካ ክለቦች በዚህ ውድድር ላይ ያሳዩት ባለው ብቃት አንድ ጊዜ ሄጄ በደቡብ አሜሪካ ክለብ የማሰልጠን ፍላጎት አድሮብኛል ሲል እንግዲህ አስተያየቱን ሰጥቷል። የደቡብ አሜሪካ ቡድኖች ደጋፊዎች፣ በተለይ ለእግር ኳስ ያላቸው ፍቅርና ስሜት ተነሳሽነት ያላቸው ፓሽን በጣም አስገርሞኛል። ለዓለም ዋንጫውም ከፍተኛ ድምቀት ሰጥተውታል። አንድ ቀን ሄጄ እዛ አሰለጥናለሁ የሚል ተስፋ አለኝ ሲል አስተያየቱን ሰጥቷል። በአጠቃላይ የደቡብ አሜሪካ ክለቦች በጣም ደምቀው የታዩበት እንዳጠቃላይ ደግሞ ሪቨር ፕሌቱን ከተጨመሩ የደቡብ አሜሪካ ክለቦች እንዳጠቃላይ በጣም ጎልተው የታዩበት ውድድር ነው ማለት እንችላለን። ማለት ነው እንግዲህ ይህ ውድድር በደማቁ ሁኔታ እየተከናወነ ይገኛል። ከቀዝቃዛ ጅማሮ በኋላ ሐምሌ ላይ እንግዲህ የሚጠናቀቅ የሆናል የጥሎ ማለፍ ጨዋታዎች የፊታችን ቅዳሜ ጀምሮ የሚከናወኑ የሆነ ለማሰብ እነዚህን የተመለከቱ መረጃዎች እንግዲህ በማህበራዊ ትስስር ገጾቻችን በኢዜአ ስፖርት የኦዲዮ ፖድካስት በሳምንታዊ የኢዜአ ስፖርት አድባር በምናቀርብላችሁ ፕሮግራም ይዘን ምንመጣ ይሆናል ከፊፋ ክለቦች የዓለም ዋንጫ ወጣ ስንል የምናገኘው የዝውውር መረጃዎችን ይሆናል። እንግዲህ በዝውውር መስኮት በጣም ጠንካራ እንቅስቃሴ እያደረገ የሚገኘው ሊቨርፑል ነው። ባሳለፍ ነው ሳምንት ፍሎሪያን ዊስን በ16 ሚሊዮን ፖንድ በእንግሊዝ ክብረ ወሰን በሆነ ዋጋ እንግዲህ አስፈርሟል ማለት ነው። እንግዲህ ሚሎስ ኬርኬዥንም ከቦርንማውዝ አስፈርሟል የግራ መስመሩን ሰርባይ ተጫዋች ማለት ነው። አስቀድሞ ጀረሚ ፕሪምፖንግን ከ ባየር ሊቨርኩሰን ማስፈረሙ የሚታወስ ነው። እንግዲህ ከባየር ሊቨርኩሰን ሁለት ተጫዋቾችን አስፈርሟል ማለት ነው። ከዛው በተቃራኒ ጃረል ኳንሳ ባየር ሊቨርኩሰንን ባሳለፍነው ሳምንት መቀላቀሉ ይታወሳል። እንግዲህ በዝውውር መስኮቱ እንግዲህ ባሊቨርኩሰና ሊቨርፑል ወዳጅ ክለቦች ሆኗል ማለት እንችላለን። ሌላኛው የምንመለከተው ቡድን አርሰናል ነው። አርሰናል እስካሁን በክረምቱ የተጫዋቾች የዝውውር መስኮት ከብዙ ተጫዋቾች ጋር ስሙ ቢያያዝም እስካሁን ድረስ ያስፈረመው ተጫዋች የለም ማለት እንችላለን። አርሰናል እስካሁን በጣም ቀረበ የሚባለው የዝውውር መረጃ ያለው በማርቲን ዙሚ ንዲ መንኩል ነው። ተጫዋች ሪያል ማድሪድ ይገባት ሲባል ሪያል ማድሪድ በተጫዋቹ ላይ ፍላጎት በማጣቱ ምክንያት እንግዲህ ልጁ ወደ አርሰናል ያመራል የሚባሉ መረጃዎች ባሳለፍነው ሳምንት እየወጡ ይገኛሉ። እንግዲህ በቅርቡ ተፈራርሞ እንግዲህ የአርሰናል የመጀመሪያው ክረምቱ ፈራሚ ተጫዋች ይሆናል ተብሎ ይጠበቃል። ማርቲን ዙሚሜንዲ ማለት ነው። ሌላኛው ቤንጃሚን ሴስኮ ሆኖ ከዚህ ተጫዋች ጋር እንግዲህ አርሰናል ለረጅም ጊዜ ስሙ እየተያዘ ይገኛል። ዴሊ ሚረር እንግሊዛዊ ዕለታዊ የስፖርት ጋዜጣ ባወጣው መረጃ መሰረት ይህ ተጫዋች የጠየቀው ከፍተኛ ሳምንት የደሞዝ ምክንያት አርሰናል ተጫዋቹን የማስፈረም ፍላጎቱ መቀዛቀዙን አስታውቋል ማለት ነው። እንግዲህ ላኛው ስሙ የተያዘው ከስፖርቲንግ ሊዝበን ስዊድናዊ አጥቂ ቪክቶር ጊዮረኬስካ ነው። ይህም እንግዲህ በጣም ዝውውሩ በጣም የተጓተተ የሚባል ነው። ብዙ ጊዜ ተደጋጋሚ ጊዜ መረጃዎች ቢወጡም የትኛው ክለብ እንደሚሄድ እንግዲህ እስካሁን ይፋ አልተደረገም። ማንቸስተር ዩናይትድ ይገባል ቢባልም የአውሮፓ ክለብ የአውሮፓ ሻምፒዮንስ ሊግ ላይ የማይሳተፍ ክለብ አልጫወትም በማለቱ ምክንያት ወደ አርሰናል እያመራል እየተባለ ነበር። አሁንም እንግዲህ የዝውውር ያለየለት ጉዳይ ነው። የትራንስፈር ሳጋ የሚባለው ረጅም ጊዜ አሰልቺ የሚባል የዝውውር ሂደትን እያለፈ የሚገኝ ተጫዋች ነው። እንግዲህ የዝውውር መቼ እንደሚተናቀቅ አልታወቀም። እንግዲህ የልጁ መልቀቅ ጉዳይ እርግጥ ቢሆንም የት ክለብ እንደሚሄድ እስካሁን አልታወቀም ማለት ነው። ሌላኛው በሳምንቱ መጨረሻ ቀናት በዙር መስኮቱ ላይ መነጋገሪያ ከሆኑ ጉዳዮች አንዱ የማርኮስ ራሽፎርድ ነው። ማርከስ ራሽፎርድ እንግዲህ በአስቶን ቪላ በውሰት በስላለፍ ነው ውድር ዓመት ሲጫወት ነበረ ከማንቸስተር ዩናይትድ እንግዲህ አሁን በባርሴሎና መጫወት ፈልጋለሁ በባርሴሎና እንዲያስፈርመኝ ፈልጋለሁ ከላሚኒያማል ጋር መጫወት እፈልጋለሁ ማለቱን ስካይ ስፖርት ባወጣው መረጃ ይዘወጥታል። ይህም መረጃ እንግዲህ ሌላኛው የቡድን አጋሩ የማንስተር ዩናይትድ የቡድን አጋሩ አሊያንድሮ ጋር ናቸውም ትስስር ገጹ ላይ የአስቶን ማሊያን መልበሱ እሱ ወደ አስቶንቢላ ያመራል የሚል ነገር እንዲነሳ አድርጓል ማለት ነው። ክለብ ፈልግ ብለውታል። እንግዲህ ሩበና ሞሪም ጋር ናቸውን ማለት ነው እንግዲህ ተጫዋች በክረምቴ ተጫዋቾች ዝውድ መስኮት እንግዲህ ወደ ሌላ ክለብ የማምራቱ ነገር እርግጥ እየሆነ ይገኛል። ሌላ የምንመለከተው ሞናኮ ነው። ሞናኮ በዶፒንግ ወይም ደግሞ በአበረታች ቅመም መጠቀም ረጅም ጊዜ ታግዶ የነበረውን ፖል ፖግባን ለማስፈረም ጥረት እያደረገ ይገኛል። እንግዲህ እስካሁን የመፈረሙ ጉዳይ አልተረጋገጠም። በጣም ከሞናኮ ጋር ፖል ፖግባ ስሙ እየተያዘ ይገኛል ማለት ነው። አንድሬ ኦናናንም የማስፈረም ፍላጎት እንዳለው ነው እንግዲህ መረጃዎች እየወጡ የሚገኘው ሞናኮ እንግዲህ ሩበን አሞሪም አንድሬ ኦናናን የማቆየት ፍላጎት እንዳላቸው በቅርቡ መግለጻቸው የሚታወስ ነው። ይሁንና ሞናኮ በተጫዋቹ ላይ ከፍተኛ ፍላጎት እንዳለው እንግዲህ የፈረንሳይ መገናኛ ብዙሃን በመዘገብ ላይ ይገኛሉ። ሌላ የምንመለከተው ባርሴሎና ነው። ባርሴሎና እንግዲህ የአትሌቲኮ ቢልባሆኑ የክንፍ መስመር ተጫዋች ኒኮ ዊሊያምስን ለማስፈረም እንግዲህ ጥረት እያደረገ ይገኛል ማለት ነው። የተጫዋች እንግዲህ ለረጅም ጊዜ ስሙ እየተያዘ ይገኛል። ባየር ሙኒክ ቢፈልገውም እኔ መቀላቀል የምፈልገው ባርሴሎና ነው ብሎ የባየር ሙኒክን ጥያቄ ውድቅ ማድረጉ የሚታወስ ነው። ደሞዙንም አመት ደሞዙንም ሳምንት ደሞዙንም ክፍያውንም ቀንሶ ባርሴሎናን መቀላቀል እንደሚፈልግ እንግዲህ መረጃዎች በመውጣት ላይ ናቸው። በሳለፉ ሳምንትም ላፖርታ ቀጣዩ ፈራሚ በጣም ደጋፊዎችን የሚያስገርም ነው ሲሉ አስተያየቱን ሰጥተው ነበረ። እንግዲህ ተጫዋች እንግዲህ ኒኮ ዊሊያምስ ሊሆን ይችላል። በደጋፊዎችም ባርሴሎና በሰበሰበው ድምጽ ማን የክንፍ መስመር ተጫዋች እንዲፈርም ትፈልጋላችሁ ብሎ ባወጣው የህዝብ አስተያየትም የባርሴሎና አብዛኛው ደጋፊዎች የአትሌቲኮ ቢልባኦ ኒኮ ዊሊያምስ እንግዲህ እንዲጫወት ይፈልጋሉ። በተለይ ደግሞ ኒኮ ዊሊያምስ መፈረሙ ከ ቡድን አጋሩ ከስፔን ብሄራዊ ቡድን ቡድን አጋሩ ላሚኒ ያማል ጋር ድንቅ ብቃት እንዲያሳይ ያስችሏል እየተባለ ይገኛ። እነዚህ ሁለቱ ተጫዋቾች በስፔን ብሄራዊ ቡድን ድንቅ ብቃት እያሳዩ ይገኛሉ። ደግሞ በአንድ ክለብ ከተገናኙ ደግሞ ለባርሴሎና ውጤታማ ጊዜን እያሳልፋሉ የሚል ነገር የተነሳ ይገኛል። ሌላኛው እንግዲህ በባርሴሎና የምንመለከተው ዋን ጋርሻ ነው። የኤስፓኞል ግብ ጠባቂ እንግዲህ ወደ ተቀናቃኙ ቡድን ባርሴሎና መግባቱ ይታወሳል። የግድያ ማስፈራሪያዎች እየደረሱት ነው። ዛቻዎች እየደረሱት ነው። እንደ ልቡ መንቀሳቀስ እንዳልቻለ ነው እንግዲህ መረጃዎች በመውጣት ላይ የሚገኙት ማለት ነው። እንግዲህ ፓርቲም ተጠርቶ ነበረ እንግዲህ ጊዜውን ለማሳለፍ ሳምንቱ መጨረሻ ቀን ላይ የህይወት ያሰጋኛል በሚል እንግዲህ በፓርቲው ስነስርዓት ላይ አልተገኘ ማለት ስልኩ፣ ቁጥሩም እስከ መቀየር መድረሱን ነው እንግዲህ የእግር ኳስ ጋዜጠኛው ፋብሪዚዮ ሮማኖ ባወጣው መረጃ መመልከት ይቻለሁ። እሱን ተከትሎ እንግዲህ ማርክ አንድሬ ተር ስቴገን ጀርመን ግብ ጠባቂ በክረምቱ የተጫዋቾች ዝውውር መስኮት እንግዲህ አትፈለግም በመባሉ ምክንያት ወደ ሌላ ክለብ እንደሚያመራ በመገለጽ ላይ ይገኛል ባክ ነው እንግዲህ የዝውውር መስኮቱ እንግዲህ አስቀድመን ከዚህ በፊትም በተደጋጋሚ ጊዜ በዛ ስፖርት ፕሮግራም እንዳነሳ ነው ሁለት መስኮት ነው ያለ የመጀመሪያው እንግዲህ የፊፋ ክለቦች አለም ዋንጫ ከመጀመሩ በፊት ከጁን አንድ እስከ አስር የነበረው የዝውውር መስኮት ነበረ እሱ ከተዘጋ በኋላ በድጋሚ ከጁን አስራ ስድስት በኋላ ተከፍቷል በዚህኛው ደግሞ ረዘም ላለ ጊዜ ለ ሶስት ወራት ጊዜ ደግሞ የተጫዋቾች የዝውውር መስኮቱ እስከ ሴፕቴምበር እስከ ፈረንጆች መስከረም ወር መጀመሪያ ድረስ የሚከናወን ይሆናል። በርካታ ውድድር ዝውውሮች ይፈጸማሉ ተብሎ ነው የሚጠበቀው። እንግዲህ የቪክቶር ጌርጌሽ ስፖርት ሊንግ ሊዝበኑም ተጫዋች እንግዲህ ጉዳይ እንግዲህ መፍትሄ ያገኛል በቀጣይ ቀናት ተብሎ ነው እንግዲህ የሚጠበቀው። እነዚህን የተመለከቱ መረጃዎችን በቀጣይ ፕሮግራሞቻችን ላይ ይዘን የምንቀርብ ይሆናል። አድማኝ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት